ወደ እናንተም የምናደርስ ይሆናል። ስለምትከታተሉን ከልብ አድርገን እናመሰግናለን። ፎአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታ እናደርጋለሁ። አብራችሁኝ ልትቆዩ ነው በአክብሮት የምጋብዘው። ከመሸጋገሪያ በኋላ በድጋሚ ተመልሰን እንመጣለን። ወደ ቀዳሚው ጉዳያችን እናምራ። አሰልጣኝ የሩበን አሞሪም የሚፈልጋቸው ፊርማዎች በመዘግየታቸው ምክንያት ደስተኛ አይደለም የሚል መረጃ ወጥቷል። ሩበን አሞሪም የማንቸስተር ዩናይትድ ኃላፊዎች በተቻለ ፍጥነት ሁለት አዳዲስ አጥቂዎችን እንዲያስፈርሙለት ግፊት እያደረገ ነው። አሞሪም የማንቸስተር ዩናይትድ ኃላፊዎች የብሬንትፎርዱን ኮኮ ብሪያኒን ቤሞን ለማስፈረም በሚያሳድሩት ሂደትም ቅር እንደተሰኘ ጭምር ነው ዘገባዎች የጠቆሙት። ማንቸስተር ዩናይትድ የክረምቱ ስራ የጀመረው ማቲያስ ኩኛህን ከወልቨርሃምተን ወንደረርስ

በ62.5 ሚሊዮን ፓውንድ በማስፈረም ነው። የዩናይትድ ፍላጎትን ካወቁ በኋላ ግን ማቲያስ ኩኛ በ2025-26 የውድድር ዓመት ምንም አይነት የአውሮፓ ውድድር ላይ ባይኖሩም እነሱን ለመቀላቀል ዝግጁ እንደሚሆን ለክለቡ አሳውቆ ነው ፊርማውን ያኖረው። ማቲያስ ኩኛ ከማንቸስተር ዩናይትድ ዋና የመሃል አጥቂ ጀርባ ያለውን የግራጎንም አስር ቁጥር ቦታ ላይ ይይዛል ተብሎ ይጠበቃል። ዩናይትዶች የቀኝ ጎኑን አስር ቁጥር ተጫዋች ደግሞ ለማስፈረም እያሰቡ ሲሆን ብሪያኒምቤሞ ዋነኛ ኢላማቸው ነው። በጁን መጀመሪያ ላይ ብሪያኒምቤሞ ቅድሚያ ለዩናይትድ እየሰጠ እንደነበር ተገልጾ እንደነበር የምናስታውሰው ነው። ብሬንትፈርዶች ከተጫዋቹ ሽያጭ ከ60 እስከ 70 ሚሊዮን ፓውንድ ስለሚፈልግ ዝውውሩ እስካሁን ሊጠናቀቅ አልቻለም። ዩናይትዶች የካሜሩንን ኢንተርናሽናል ለማስፈረምም የተቃረቡት አዲስ የ60 ሚሊዮን ፓውንድ አቅርቦት ይዘው መመለሳቸው ተዘግቧል። እንደ ዴይሊ ስታር ዘገባ የዩናይትዱ አለቃ ሩበን አሞሪም በክለቡ ኃላፊዎች እንደተበሳጨና ትዕግስት እንዳጣ ዘገባው ያሳያል። ዩናይትድ እስካሁን ማቲያስ ኩኝሃን ብቻ ማስፈረሙ ሩበን አስቆጥቶታል። በአንቺ አስተናትሮች ለቅድመ ውድድር ዝግጅት በአንድ ወር ውስጥም ወደ አሜሪካ ይጓዛሉ። እናም ሩበን አሞሪም ከዛ በፊት ቁልፍ ኢላማዎቹ እንዲፈርሙ ጠይቋል። ፖርቱጋላዊው የዩናይትድ ምልመላ አለቆች ጄሰን ዊልኮክስ እና ክሪስቶፈር ቪቬል ከወራት በፊት የሚፈልጋቸውን ዝርዝሮች የሰጣቸው ቢሆንም ነገር ግን ስምምነቶችን ለመጨረስ ግን ረጅም ጊዜ ስለወሰደባቸው ተገርመዋል። ዩናይትሮች ራስመስ ሆይለንድን ሊተካ የሚችል አዲስ አጥቂ ጋርም ብሪያን ምቤሞንም ለማምጣት ፈልገው ነበር። ቪክተር ዮከርሽ ና ሁጎ ኤኪቲኬንም የሚታሰቡ ሁለት ዋና አማራጮች እንደሆኑ የሚያሳዩ ዘገባዎች ናቸው እየወጡ አሁን ላይ የሚገኙት። የቻምፒየንስ ሊግ ግዙፍ ክለብ የማንቸስተር ዩናይትድን ኮከብ ለማስፈረም ተፎካካሪ ሆነዋል። የማንቸስተር ዩናይትድ ኮከብ ማርከስ ራሽፎርድ በአሰልጣኝ ሩበን አሞሪም ስር ከጥቅም ውጪ በመሆኑ በዚህ ክረምት ክለቡን ይለቃል ተብሎ ይጠበቃል። ራሽፎርድ በዩናይትድ ማሊያም ለመጨረሻ ጊዜ ታየውም በታኅሳስ ወር ወደ አስተን ቪላ በውሰት ከመዘዋወሩ ከረጅም ሳምንታት በፊት ነበር። ራሽፎርድ ከአስተን ቪላ ጋር ባደረገው ቆይታ በ17 ጨዋታዎች አራት ጎሎችን አስቆጥሮ ስድስት ደግሞ አሲስቶችን ማድረግም ችሏል። አቋሙን ሞልሶ ማግኘቱና በራስ መተማመን ስሜቱም እንዲሁ ማደስ ችሏል። እንኳን የብቃቱ በድጋሚ ቢታይም በማንቸስተር ያለው የረጅም ጊዜ ቆይታ ግን የተገደበ እንደሆነ ነው የሚገለጸው። ዩናይትዶች በማርከስ ራሽፎርድ ላይ ውሳኔ ያሳልፈዋል። ዩናይትዶች በዚህ ክረምት ሁለገባ አጥቂውን ለመልቀቅ በንቃት ይፈልጋሉ ነገር ግን ከፍተኛ የደሞዝ ጥያቄው ወደ ሌሎች ክለቦች ደግሞ ለመሸጥ የቋሚ ዝውውር ላይ እንቅፋት ሊሆን እንደሚችል ነው የሚነገረው። የፕሪምየር ሊግ ግዙፍ ክለብ በሚቀጥለው የውድድር ዘመን በውሰት ቢልከውም እያሰበ ነው እና ማንቸስተር ኢቭኒንግ ኒውስ እንደዘገበው ከሆነ ኢንተር ሚላን ለ27 ዓመቱ የማንቸስተር ዩናይትድ አጥቂ ጥያቄዎችን አቅርቧል ይላል። በዩናይትድ የራ ፍርድ ሁኔታን መፍትሄ ባለማግኘቱና ና ተጫዋቹ ወደ ቻምፒየንስ ሊግ እግር ኳስ ለመመለስ ፍላጎት ያለው በመሆኑም በ2024-25 በአውሮፓ ቻምፒየንስ ሊግ ፍጻሜ ላይ ደርሰው ኢንተር ሚላን የእንግሊዙን አጥቂ በከፍተኛ ደረጃ እንዲቀላቀላቸውም ፍላጎት እንዳላቸው ጭምር የሚያሳዩ ሪፖርቶች አሁን ላይ እየወጡ ይገኛሉ። ክለቡ እንደ ማቲያስ ኩኛህ ባሉ አዲስ የማጥቃት አቅም ባላቸው ተጫዋቾች ላይ ኢንቨስት አድርጓል። የብሬንፈርዱ ብሪያን ኢምቤሞ ቀጣይ ኢላማ ነው። አጥቂው ወደ ባርሴሎና መሄድን ቢመርጥም የላሊጋው ሻምፒዮኖች ግን በአሁኑ ጊዜ ኒኮ ዊሊያምስን ከአትሌቲክ ቤልባኦ በማስፈርም ላይ እያተኮሩ ነው። በቪላ ፓርክ ካሳለፈው ተስፋ በኋላ ወደ አስተን ቪላ በቋሚነት ያልተዘዋወረው ራሽፈርድ አሁን ስለ ወደፊቱና በቀጣይ እንደሚጫወት አያውቅም። እንደ ኢንተር ሚላን ያለ የአውሮፓ ግዙፍ ክለብ መዘዋወሩ ደግሞ አጥቂው የእግር ኳስ ሕይወቱን በድጋሚ እንዲያንሰራራ ሊያደርገው እንደሚችል ጭምር የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። የስፔኑ ኮኮብ ሊድስ ዩናይትድን ለመቀላቀል አረንጓዴ መብራትን አብርተዋል። የአስተን ቪላው የግራ መስመር ተከላካይ የሆነው ሞሬኖ በክረምት እንግዲህ ለሊድስ ዩናይትድ የዝውውር ኢላማ እንደሆነ ተነግሯል። ምክንያቱም ከቪላ ፓርክ ለመልቀቅ አረንጓዴ መብራት በመስጠቱ ነው። የ32 ዓመቱ ተጫዋች በቪላ ውስጥም ብዙም የመጀመሪያ ቡድን እግር ኳስን መጫወት አልቻለም። ያለፈውን የውድድር ዓመትም በኖቲንግሃም ፎረስት በውሰት አሳልፏል። እንደ ፉትቦል ኢንሳይደር ዘገባ ከሆነ አሁን ላይ ሊድስ ዩናይትድ ሞሬኖን ለማስፈረም አንዳንድ የመጀመሪያ ንግግሮችን ያደረጉ ይመስላል። ሞሬኖ ለአዲስ የፕሪሚየር ሊግ አዳጊ ክለብም ሊድስ ዩናይትድ የዝውውር ኢላማ መሆኑ ትርጉም ይሰጣል። ዳንኤል ፋርክ የፕሪምየር ሊግ ልምድ ያላቸው ብዙ ተጫዋቾችን ለማምጣትም ፍላጎት አለው። የሊድስ ደጋፊዎች እንደ ሞሬኖ ያለን ተጫዋች እንግዲህ በጣም አጓጊ ፊርማ አድርገው ነው የሚያዩት። ነገር ግን ስፔናዊው የተረጋገጠ የፕሪሚየር ሊግ ተከላካይ ሲሆን ክለቡ በሚቀጥለው የውድድር ዘመን በሊጉ ለመቆየት በሚያደርገው ትግል የእሱ መኖር ቁልፍ ሚና ይኖረዋል ተብሎ ይታሰባል። ሊድስ ዩናይትድ እንግዲህ ሻምፒየንሺፑን ካሸነፈ በኋላ ትልቅ ስጋት አድሮባቸዋል። ምክንያቱም ባለፈው ሲዝን ሦስቱም ወደ ፕሪሚየር ሊግ ያደጉ ቡድኖች ባለፈው የውድድር ዘመን በቀጥታ ወደ ሻምፒየንሺፕ ተመልሰዋል። ሊድስ ረጅምና ፈታኝ በሆነው የውድድር ዓመት ደግሞ ለመቆየት እንዲረዳቸው እንደ አሌክስ ሞሬኖ ያሉ ልምድ ያላቸው ተጫዋቾች ይፈልጋሉ በኤላንድ ሮድ እንደሚመጣ የሚጠበቅ ይሆናል። ነገር ግን ሌላ ሊመጣ የሚችል አንድም ስም አለ ካልቬን ፊሊፕስ ነው። የማንቸስተር ሲቲው ተጫዋች የቀድሞ ሊስ ተወዳጅ ተጫዋች ሲሆን ባለፈው የውድድር ዓመት ደግሞ በውሰት በኢፕስዊች ታውን ያሳለፈው፣ ሲቲ በእርግጠኝነት እንግሊዛዊውን አማካይ በዚህ ከምት በቋሚው ሊሸጠዋል። ስለዚህም ሊድስ ዩናይትድ ከፕሪምየር ሊጉ የውድድር ዘመን በፊት እውነተኛ ማበረታቻ ለመስጠትም የቀድሞ ተጫዋቻቸውን ወደ ኤላንድ ሮድ በማምጣት ጥሩ ነገርን ማድረግ እንደሚፈልጉ ዘገባው እያሳየ ይገኛል። ቶተንሃም ሆትስፐርስ 65 ሚሊዮን ፓውንድ የተለጠፈበትን የፕሪሚየር ሊግ አጥቂን ከለንደን ተቀናቃኞች ለማስፈረም ንግግር መጀመሩን የሚያሳዩ ሪፖርቶች ወጡ። ቶተንሃም ሆትስፐርስ ከዌስትሃም ዩናይትድ ጋር በክረምቱ ጋናዊውን አጥቂ መሐመድ ቁዱስን ለማስፈረም ንግግር ማድረጉን ነው ጎል ዘግቧል። ውይይቶቹ በአዲሱ አለቃ ቶማስ ፍራንክ ትእዛዝ የአጥቂ መስመራቸውን ለማጠናከር በሚፈልጉበት ጊዜ ሲሆን፣ ይህም ደግሞ ያለፈውን የውድድር ዘመን ችግር ላለመድገምም በማሰብ ነው። ቶተንሃሞች አንጌ ፖስት ኮግሉን በቶ ቶማስ ፍራንክ ከተኩ በኋላ የቶተንሃም ሆትስፐርስ ቦርድ አዲሱን አሰልጣኝ ለመደገፍ ና ባለፈው ውድድር ዘመንም ችግራቸውን ለመቅረፍ ወሳኝ ፊርማዎችን ለማድረግ ቅድሚያ በመስጠት ላይ ይገኛሉ። አሁን ላይ ቶተንሃም ሞሐመድ ቁዱስን ለማስፈረም ዝግጁ ናቸው። ምንም እንኳን ይህ ቁጥር ዌስትሃም ካስቀመጠው 65 ሚሊዮን ፓውንድ በታች ቢሆንም፣ ቶተንሃም ሆትስፐርስ የመክፈቻ ጥያቄ ለማቅረብም በዝግጅት ላይ ናቸው ተብሏል። ሞሐመድ ቁዱስ ሁለገባ አጥቂ ሲሆን በሁለቱም ክንፎች ደግሞ እንዲሁም በመሀል አጥቂ ሚና ላይም መጫወት የሚችል ተጫዋች እንደሆነ እየተገ እየተገለጸ ነው። የሞሐመድ ቁዱስ ቴክኒካላዊ ችሎታ የቶትንሃም ሆትስፐርስ ያጫወት ዘይቤን ለመከተል ና በቻምፒየንስ ሊግ ሲጫወቱም ለቡድኑ ጥልቀት ይሰጣል። የዌስትሃም 65 ሚሊዮን ፓውንድ የሚፈልጉ ሲሆን ከቶትንሃም ሆትስፐርስ ሊቀረብ ከታቀደው 50 ሚሊዮን ፓውንድ ጋር ይቃረናል። ይህ ልዩነት ደግሞ ንግግሮችን ሊያደናቅፍም ይችላል። ቶትንሃም ሆትስፐርስ ከፕሪሚየር ሊግ ክለቦች ፉክክር ይገጥማቸዋል። የቼልሲ ና የኒውካስል ዩናይትድ ፉክክር ቶትንሃም ዌስትሃም ዩናይትድን ኮኮቡን ከማስፈረም ያለውን ፍላጎትም የበለጠ ያወሳስበዋል። ቶተንሃሞች በዚህ ክረምት ጋናቢውንን ኮኮብ የማስፈረም እድላቸውን ለማግኘት በቶሎ መንቀሳቀስና ምናልባትም አቅርቦቶቻቸውን ማሳደግ ይጠበቅባቸዋል። ቶተንሃሞት ስፐርስ ከፍራንክ ጋርም ግንኙነት አንጻር የብሬንፈርዱን ብሪያኒን ቤሞንም ለማዘወር ፍላጎት ነበራቸው። ነገር ግን ተጫዋቹ በዚህ ክረምት ወደ ማንቸስተር ዩናይትድ ለመዘወር ነው የወሰነው። የኖቲንግሃም ፎረስቱ አንቶኒ ኤላንጋም በሰሜን ለንደኑ ክለብ ፍላጎት ላይ ያለ ሌላኛው ተጫዋች ሲሆን ቡድናቸውን ለማጠናከር አማራጮችን ለመጨመርን ለሚፈልጉት ቶትናሞች ደግሞ ጥሩ ፊርማ ሊሆን እንደሚችል ይነገራል። ቶትናሞች የክሪስታል ፓላሱን ኤብሪቼ ኢዜንም ለማስፈረም ለተጫዋቹ ጥያቄ ለማቅረብም ዝግጁ እንደሆኑ ጭምር የሚያሳዩ ሪፖርቶች ደግሞ አሁን ላይ እየወጡ ይገኛሉ። ወልቭስ ከማንቸስተር ሲቲ ስድስት ጊዜ ሊጉን ያሸነፈውን ተከላካይ ለማስፈረም አማራጭ ሆኖ ብቅ ብሏል። ወልቭሶች በዚህ ክረምት የማንቸስተር ሲቲውን አንጋፋ የቀይ መስመር ተከላካይ ካይል ዎከርን ለማዘዋወር አማራጭ ናቸው ተብሏል። እንግሊዛዊው ኢንተርናሽናል በማንቸስተር ሲቲ ተቀባይነትን አጥቷል። ያለፈውን የውድድር ዓመት ሁለተኛ አጋማሽ በውሰት ለጣሊያኑ ክለብ ሲ ሚላን ያሳለፈው ዎከር በኢትሃድ ስቴዲየም ባደረገው ቆይታ ስድስት የፕሪምየር ሊግ ዋንጫዎችን እንዲሁም የቻምፒየንስ ሊግ ዋንጫንና ሌሎች በርካታ ትልልቅ ሽልማቶችንም በማሸነፍ ለዚህ ይህ ለወልቭስ ደግሞ በቡድን በዋጋ ሊተመን የማይችል ልምድን መጨመር ይችላል። በሞሊኒው ስቴዲየም እስካሁን አስቸጋሪ የክረምት የዝውውር ወቅት ነበር። ማቲያስ ኩኛህን ወደ ማንቸስተር ዩናይትድ፣ ራያን አይትኑሪን ወደ ማንቸስተር ሲቲ ሄደዋል። አሁን ላይ ለወልቭስ ደጋፊዎች አንዳንድ አውንታዊ ዜናዎች ሊኖሩ እንደሚችሉ ጋዜጠኛ ግሬም ቤሊ እየተናገረ ነው። ግሬም ቤሊ ለሞሊኒው ኒውስ ሲናገር ወልቭስ ካይል ዎከርን በቀጣይ የእንግሊዝ ክለብ ለመፈረም ከመረጠ ለወከር አማራጭ ሊሆኑ እንደሚችሉ ተናግሯል። ጋዜጠኛው ሲናገር ወልቭሶች ስለ ሁኔታውም ያውቃሉ፣ በንግግሮች ላይ እንዳሉ ይታወቃል። ተጫዋቹ በእንግሊዝ መቆየት ከፈለገ ወልቭስ ዝውውሩን ለመጨረስ ዝግጁ ናቸው፣ ለተከላካዩ ጥሩ አማራጭም ሊሆኑ ይችላሉ። ሲቲዎች በዚህ ክረምት ለአንዳንድ ወሳኝ ተጫዋቾቻቸውን ያሰናብታሉ። ኬቨን ደብሩይነ ተሰናብተዋል፣ ኮንትራቱ ሲጠናቀቅ ለቀውታል። ወከርም እንዲሁ ከሲቲ በሚወጣበት ጊዜ ላይ ሌላ ትልቅ ስም ያለው ክለብን ለመቀላቀል ይፈልጋል። በእንግሊዝ ኤቨርተን የካይል ወከር ትልቅ ፈላጊ እንደሆነም ከቀናት በፊት ተዘግቦ ነበር። ኤልካይ ጎንደዋን ባሳለፍነው ክረምት በአስገራሚ ሁኔታ ወደ ሲቲ ተመልሷል። እናም ጥሩ እንቅስቃሴ አላሳየም። ስለዚህም እሱም በቅርቡ ሊሰናበት እየተዘጋጀም ሌላኛው የክለቡ ተጫዋች ነው። እንዲሁ ደግሞ አይት ኑሪ፣ ራያን ሸርኪ፣ ቴያኒ ራይንደርስ ሁሉም እንግዲህ የፔፕ ጓርዲዮላን ቡድን የተቀላቀሉ ደግሞ አዳዲስ ፈራሚዎች እንደሆኑ ነው እየተገለጸ አሁን ላይ የሚገኘው። ቶትንሃም ለጣሊያናዊው ተከላካይ 25 ሚሊዮን ዩሮ እያዘጋጀ ነው። ቶተንሃም የፓርማውን የመሀል ተከላካይ ጆቫኒ ሊዮንን ለማዛወር ከፍተኛ ፍላጎት ካሳዩ ክለቦች አንደኛው ነው። ከወኪሉ ጋር የቅርብ ግንኙነት ያላቸው ምንጮች ለከቼንዶቭሳይድ እንደተናገሩት ቶተንሃም ሆትስፐርሶች ለ18 ዓመቱ ተጫዋች 25 ሚሊዮን ዩሮ የመክፈቻ ጥያቄ ለማድረግም እያሰቡ እንደሆነ ነው የተገለጸው። የቶተንሃም ስካውቶች ከቅርብ ጊዜያት ወዲህ ሊዮንን በቅርበት ይከታተሉት ነበር። ጣሊያናዊው በሴሪኤ 17 ጨዋታዎችን አድርጎ በውድድር ዘመኑ እንግዲህ እነዚህን ጨዋታዎች ማድረግ ችሏል። በሁለቱም እግሩ መጫወት የሚችለው የመሃል ተከላካይ ሊሆን ትልቅ የወደፊት ተስፋ ያለው ተጫዋች ይመስላል። እናም ምንጮች ሌሎች ፍላጎቶች ያላቸው ክለቦችንም ጠቅሰዋል። ናፖሊ፣ ኢንተር ሚላን እና ኤሲ ሚላን ተከላካዩን ለመውሰድም ፍላጎት እንዳላቸው ከቼንዶ ኦፍ ሳይድ ዘግቦታል። ቶትናሞት ሆትስፐርስ ደግሞ ቦርንመዝና ወልቭስን ተቀላቅለው ወደ ፕሪምየር ሊጉ ለማምጣትም ፍላጎት አሳይተዋል። ሁሉም ነገር አሁንም እዚህ የመጀመሪያ ደረጃዎች ላይ ነው የሚገኙት። ነገር ግን ሊዮን ራሱን በጥሩ ሁኔታ አሳይተዋል። ፓርማ በእጃቸው ላይ ምን አይነት ባለተሰጦ ተጫዋች እንዳለም ያውቃሉ። ነገር ግን ትክክለኛ የግዢ ዋጋ ከመጣላቸው እንዲሸጡት የተወሰነ ጫና ሊኖርባቸው ይችላል። ምንም እንኳን ቶተንሃሞች ለሊዮን ወደ 25 ሚሊዮን ዩሮ ለማቅረብ እየተዘጋጀ እንደሆነ ቢታወቅም አንዳንድ ምንጮች የፓርማ ጥያቄ በዋጋው እንግዲህ በጣም ትንሽ ከፍ ያለ እንደሚሆን ነው የሚናገሩት። ፓርማ ፓርማቢያን 35 ሚሊዮን ዩሮ ይፈልጋል። ተከላካዩ በበርካታ ስካውቶች እየታየ ነው። ስፐርስ ከጣሊያን ታላላቅ ክለቦች ቀድመው ሊዮንን ለማስፈረም የሚሰራሉ። ቦርነመስ በአንዶኒ ኢራኦል አስተዳደር ስርም ካደረገ ማሻሻያ በኋላ ማራኪ መዳረሻ ሊሆንለት ይችላል። ቼሪዎቹ እንዲሁም ከሴሪ ያስፈረሙትና በክረምቱ ለማድሪድ የሸጡት ዴን ሆችሰንን ምትክን እየፈለጉ ነው ና ይህንን ተጫዋች እየተመለከቱ እንዳሉ የሚያሳዩ ሪፖርቶች ናቸው አሁን ላይ እየወጡም የሚገኙት። የፕሪምየር ሊጉ ክለብ አርሰናል ኮከብ ተጫዋቹን ለማስፈረም ማሰባቸው እያሳሰበው አላስተን ቪላ፣ አርሰናል ወደ ሞርጋን ሮጀርስ ፊቱን ማዞሩ እያሳሰባቸው ሲሆን የክሪስታል ፓላሱ ኤቤሬቼ ኢዜንም ምትክ እንዲሆን እየተመለከቱት ነው። የስቲቭ ኬ የፉትቦል ዝውውሮች ዘገባ እንደሚያሳየው ከሆነ ቪላ በዚህ ክረምት አርሰናል በሮጀርስ ላይ ያለው ፍላጎት እያደገ መሆኑ እንደሚታወቅ ነው የተናገረው። አርሰናሎች ባለፈው ውድድር ዘመን በመጨረሻው ሶስተኛው የሜዳ ክፍል ላይ ሲታገሉ የነበረ ሲሆን የሚኬል አርቴታ ቡድን ላይ ትንሽ ተጨማሪ ብልጭታዎችን ለመጨመርም በአጥቂ አማካይ ቦታ ላይ ዝውውሮች ሊደረጉ ይችላሉ። የ22 ዓመቱ ሞርጋን ሮጀርስ በ202425 የውድድር ዘመን በተለያዩ ሚናዎች ተጫውቶ በሁሉም ውድድሮች ላይ 14 ጎሎችንና 12 አሲስቶችን በማድረግ ደግሞ ዓመቱን አጠናቅቋል። በቪላ ነገሮች እንደታሰቡት ካልሆኑ ኤብሪቼ ኢዜ ለሞርጋን ሮጀርስ ጥሩ ምትክም ተደርጎ ይታያል። በግልጽ ለማየት እንደሚቻለው ቪላ እንደ ሞርጋን ሮጀርስ ያለ ተጫዋች ማቆየት ይፈልጋል ነገር ግን እንደ አርሰናል ያሉ ትልልቅ ች ለሮጀርስ በጣም አጓጊ ገንዘብን ለመክፈልም በቅርቡ ዝግጁ ሊሆኑ እንደሚችሉ መገመቱ ቀላል ነው። የእንግሊዝ ኢንተርናሽናል ላይ ፍላጎቶች ከቀጠሉ ቪላ ኤብሬቼ ኢዜን ከክሪስታል ፓላስ ለማስፈረም እንቅስቃሴ ለማድረግ ዝግጁ ናቸው። የ26 ዓመቱ ተጫዋች በአሁኑ ሰዓትም በአውሮፓ ከሚገኙ መካከለኛ ብቃት ካላቸው የአጥቂ አማካይ ተጫዋቾች አንደኛው ነው። እናም በእርግጠኝነት የቪላ ዝውውር ለተጫዋቹ ወሳኝ ይሆናል ተብሎ ነው አሁን ላይ እየጠበቀ የሚገኘው። ኤብሬቼ ኢዜ በእርግጠኝነት በዚህ የአስተን ቪላ ፕሮጀክት ይፈተናል። የኤዜ ጥሩ ቅርጽ ባለፈው የውድድር ዘመንም ንስሮቹን የኤፍኤ ካፕ ዋንጫን እንዲያሸንፉ ረድቷቸዋል። እንደ ቪላ ባለ ፕሮጀክት ደግሞ ሊፈተን ይችላል። ኡናይ ኤሚሪ በቪላ ፓርክ አስደናቂ ስራን ሰርቷል። ይህም ደግሞ የትኛውም ተጫዋች ለመሳብ ይረዳል። ክሪስታል ፓላስ ተጫዋቹን ለመልቀቅም ባይፈልግም፣ ኤዜ ግን የቪላን ዝውውር ከፍ አድርጎ ሊመለከተው እንደሚችል የሚያሳዩ ሪፖርቶች ናቸው አሁን ላይ እየወጡ የሚገኙት። ዌስት ሀም እና ዩቬንቱስ በተጫዋቾች ዝውውር ላይ ተገናኝተዋል። ዌስትሃም ዩናይትድ እና ዩቬንቱስ በናይፍ አግዋርድና በዳንኤል ሩጋኒ የዝውውር ስምምነት ላይ እንደተገናኙ ነው ዘገባዎች የሚያሳዩት። እንደ ጂያንሉካ ዲ ማርሲዮ ዘገባ ከሆነ በዚህ ክረምት አግዋርድ ዌስትሃምን የመልቀቅ ዕድል አለው። እናም ዩቬንቱስ የ29 ዓመቱን ተጫዋች ደግሞ ለማስፈረም ፍላጎት ነው ያለው። ይበእንዲ እንዳለ ደግሞ ዌስትሃም ዩናይትድ ሩጋኒ ለማስፈረም እንደተገናኙ ታውቋል። ስለዚህም የሁለቱ ክለቦች ፍላጎት ጠቃሚ ሊሆን እንደሚችል፣ ጥሩ ስምምነትም ይሆናል። ሁለቱም ተጫዋቾች ባለፈው የውድድር ዘመን በውሰት የወጡ ሲሆን አጓርድ የ2024/25 የውድድር ዓመት በሪያል ሶሴዳድ ያሳለፈ ሲሆን ሩጋኒ ደግሞ በአያክስ አምስተርዳም ያሳለፈው። ዌስትሃም ና ዩቬንቱስ የመቀየር ስምምነትን ሊስማሙ ይችላሉ። የመለዋውጥ ስምምነቶች በእግር ኳስ ውስጥ ያን ያክል የተለመዱ አይደሉም። ነገር ግን በዚህ ክረምት የዝውውር ሊሳካ ይችላል። ናይፍ አጓርድ በለንደን ስቴዲየም ትንሽ አስቸጋሪ ጊዜን ካሳለፈ በኋላ ከዌስታም መውጣቱ ምክንያታዊ ነው። የሞሮኮ ኢንተርናሽናል በመጠኑ ያነሰ ፉክክር ወዳለበት ወደ ሲሪ የሚሄዱ ለሱ የተሻለ ይሆናል። ሩጋኒ ባለፈው የውድድር ዘመን ሲታገል በነበረው ቡድን ውስጥም ለውጦችን ለማድረግ በግርሃም ፖተር የተከላካይ መስመር ውስጥም ለአጓርድ ጥሩ ምትክል ሊሆን እንደሚችል ነው የሚዘገበው። ዌስታም ዩናይትድ ግርሃም ፖተርን ከቀጠሩ በኋላ ብዙ መሻሻሎች ባለማሳየታቸው መጥፎ ዓመትን አሳለፈዋል። ዩሊያን ሎፔቴጊውን ካሰናበቱ በኋላ ተስፋ አስቆራጭ ዓመት ነበር ያሳለፉት ዌስትሀም 14ተኛ ደረጃን ይዞ ያጠናቀቀ ሲሆን አሰልጣኙን ለመርዳት ደግሞ ጥሩ የዝውውር መስኮት ለማሳለፍ ፍላጎት እንዳላቸው የሚያሳዩ ሪፖርቶች ደግሞ አሁን ላይ እየወጡ ይገኛሉ። ሉዊስ ኤንሪኬ የባሎንዶር አሸናፊን መርጠዋል። የፓሪስ ሳን ዠርሜን ዋለቃ ሉዊስ አሎዊስ ኤንሪኬ የ2025 የባሎን ዶር ውድድር ላይ ሀቀኛ ስቴታቸውን ሲገልጹ ኮከብ አጥቂውን ኦስማን ዴምቤሌን በአሸናፊነት ሰይመውታል። በ2024/25 የውድድር ዘመን የፈረንሳይ ግዙፍ ቡድን በሁሉም ረገድ እንከን የለሽ ነበር። የመጀመሪያው የአውሮፓ ቻምፒየንስ ሊግ ዋንጫን ሲያሸንፉም የሶስትዮሽ አሸናፊነታቸውም አካል አድርገውትም ነበር። ሉዊስ ኤንሪኬ በግለሰብ ሽልማቶች ላይ እምነት ስለሌለው ለሽልማቱ ምንም ትርጉም እንደሌለው ጠቁመዋል። ተጨማሪም ደምበሌን ተወዳጅ አሸናፊ አድርጎ ገልጾታል። ነገር ግን ቬተኒሃ አሽራፍ ሐኪሚ፣ ፋቢያን ሩይስ፣ ማርኪኒዮስ፣ ኑኖ ሜንዴዝ እና ዊሊያም ፓቾም በእጩነት ሰይሟቸዋል። ሉዊስ ኤንሪኬ ሲናገረ ቡድናችንን በአሸናፊነት ማስቀጠል ከባሎን ዶር የበለጠ ጠቃሚ ነው። ስለ ባሎን ዶር ሽልማት ግድ የለኝም። የግለሰብ ሽልማቶች ለኔ ምንም አይደሉም። ነገር ግን እኔ በአሁኑ ጊዜ የምወደው ኦስማን ዴምቤሬን ነው። በባሎን ዶር ዙሪያ ያለው ውዝግብን ተረድቻለሁ። የተለመደ ነው ብሏል። ከተጫዋቾቹ ጎን ሁሉም እንግዲህ ይቆማሉ። ሁሉም ሰው የሚወደው ተጫዋች አለው። ኦስማን በግል ሽልማቱ ሊያሽ ሊያሸንፈው ይችላል። ቪትኒሃ፣ አችራፍ ሐኪሚ ፋቢያን ሩዝ እና ሌሎችም የቡድኑ ተጫዋቾች እንደ ማርኪኒዮስና ፓቾ እንዲሁ ኑኖ ሜንዴዝም ያሉት ማሸነፍ ይችላሉ ብሏል። ኦስማን ዴምቤሌ በሁሉም ውድድሮች 49 ጨዋታዎችን አድርጎ 33 ጎሎችን አስቆጥሮ 13 ለጎል የሆኑ ኳሶችን ደግሞ አመቻችቶ በማቀበል የውድድር ዘመኑን በአስደናቂ ሁኔታን የጨረሰው የባርሴሎናው ላሚን ያማልን ጨምሮ ሌሎችን በርካታ ተጫዋቾች በዚህ ታላቅ ሽልማት በዚህ ዓመት እንደ ተፎካካሪ ተቆጥረዋል። ዴምቤሌ ለትልቅ ስኬትም የውድድር ዘመን ያበረከቱ አስተዋጽኦም ጠንካራ ተወዳጅ ያደርገዋል። ነገር ግን በሚቀጥሉት ወራት ቁልፍ ይሆናል ተብሎ ነው የሚጠበቀው። አርሰናል ከአዲስ ተከላካይ እና ደግሞ አጥቂ ጋር ስማቸው እየተያዘ ነው። አርሰናል በክረምቱ ክሪስቲያን ሞስኩዌራን ለማስፈረም በሚደረገው ፉክክር ከቦርንመስ ፉክክር እንደሚገጥማቸው ካንዴና ሴር ዘግበዋል። አርሰናሎች በዊሊያም ሳሊባ የወደፊት እጣፈንታ ስጋት ውስጥ ሆነው አዲስ ተከላካይ ለማግኘትም ገበያው ላይ ናቸው። ፈረንሳዊው ተከላካይ በሪያል ማድሪድ እየተፈለገ ነው። ይህም የሰሜን ለንደን ቡድን አማራጮችን ክፍት እንዲያደርጉ አስገድዷቸዋል። ሳሊባ በ2024/25 የውድድር ዘመን 51 ጨዋታዎችን መጫወት የቻለ ሲሆን በቅርብ ጊዜያት ደግሞ በሚኬል አርቴታ ስርም ድንቅ ብቃትን ያሳየ ሰው እንደሆነ ይነገራል። አርሰናል በ24 ዓመቱ ተተኪ ሞስኩዌራን አድርጎ መለየቱ ደግሞ ከዚህ ቀደም ተዘግቧል። ስፔናዊው ተከላካይ በዚህ የውድድር ዓመት ከቫሌንሲያ ጋር ጥሩ ዓመትን ያሳለፈ ሲሆን በሁሉም ውድድሮች ደግሞ 41 ጊዜ ጨዋታን አድርጓል። የሚገርመው ሞስኩዌራ በ2026 የኮንትራቱ ያበቃልና ይህም ለሰሜን ለንደን ቡድን ማራኪ ግዢ ያደርገዋል። ነገር ግን አሁን ላይ ቦርንመስ የሀ ዓመቱን ተጫዋች ፉክክር ውስጥ መግባቱ እየተነገረ ነው። ቼሪዎቹ በዚህ ክረምት ወደ ሪያል ማድሪድ የተዘዋወረውን የዴን ሆችሰንን ምትክ ይፈልጋሉ። ኢሊያ ዛባርኒ ወደ ፓሪ ሰን ጀርሜን ለመቀላቀል እየተነጋገረ ባለበት በዚህ ሰዓት ሜሎስ ኪርኬዝ ወደ ሊቨርፑል እንደሚሄድ ሲጠበቅ፣ ቦርንመስ ለአዳዲስ ስሞችም ማምጫ የሚያስችል ገንዘብ ሊኖረው ይችላል። ይህም አርሰናሎች ሞስኩዌራን ለማስፈረም በሚ የሚያደርጉት ጥረት ችግር ሊፈጠር ይችላል። ወጣቱ ተከላካይ 30 ሚሊዮን ዩሮ ይገመታል። ነገር ግን በዚህ ክረምት ለፊርማው ፉክክሮች ይጠበቃሉ። በተጨማሪም አርሰናል በዚህ ክረምት እንዲሁ ደግሞ ቫናት የተባለ ተጫዋች ለማስፈረምም እየፈለጉ ነው። አርሰናል በዚህ ክረምት ለ ቭላዲሞስ ቫናት እድሉ ተሰጥቷቸዋል ሲል አርሰናል እንግዲህ የተመለከቱ መረጃዎችን በማውጣት የሚታወቀው ጀስት አርሰናል ይህንን መረጃ አውጥቶታል። ዩክሬናዊ ዋጥቂ በውድድር አመቱ በዲናሞ ኪየቭ ጥሩ እንቅስቃሴን እያደረገ ሲሆን በአርባ አምስት ጨዋታዎች ሃያ አንድ ጎሎችን አስቆጥሮ ዘጠኝ አሲስቶችን አድርጓል። ተጫዋቹ ቀድሞውኑ በቶተናም ሆትስፐርስ ይፈለጋል። ቶትናም ለዶሚኒክ ሶላንኬ ተፎካካሪ ወደ ቡድናቸው ለመጨመር ይፈልጋሉ። ይህ በዚህ እንዳለ ኤቨርተንና ሊድስ ዩናይትድም የሃያ ሶስት አመቱን ተጫዋች ለማስፈረም ፉክክር ውስጥ መሆናቸውን የሚያሳዩ ሪፖርቶች ናቸው። አሁን ላይ እየበጡም የሚገኙት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ስለምጽፉልንም እጅጉን ከልብ አድርገን እናመሰግናለን። ቪዲዮችንን ላይክ ቻናላችንን ሰብስክራይብ እያደረጋችሁ ከእኛ ጋር ቆይታን ያደረጋችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፏድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደረግኩኝ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመልሰን የምንገናኝ ይሆናል። መልካም ጊዜ፣ መልካም ምሽት እንዲሆንላችሁ ነው በአክብሮ ሮት የምመኘው።